ማችሁ ነው አሁን፣ ማህደር ይሄኛው፣ እዚኛው አሁን እኔ የምጠይቅሽ ጥያቄ ላይ በስትክክል ካልመለሽ፣ ሰላም፣ ይሄን ነገር እንዘጋዋለን። እሺ፣ እዚህኛው ስልክ ላይ ነው ያለው። እዛ ጋር ሌላ ስልክ ይዘሻል፣ ፎቶ አንሹ ነው። ፎቶ የማያነሳም ስልኩ፣ አነሳል። በቃ ፎቶ አንሹና በሱ ሙሉ ቴሌግራም ላይ ያወራችሁትን ፎቶ አንሹና ላኪልኝ፣ ምንም ሳታዛቢ፣ ከሀ እስከ ያወራችሁትን ስክሪንሾት አድርገሽ ላኪው። ደስ ይለኛል። ደግሞ ይሄ አያሳምነኝም። ለምን ብትይ ይኸውልሽ እኔ ትንሱን አንድ የምቃወምሽ እዚህ ጋር ፎቶ አንስታ ከላከችማ የምትፈልግበት የምትፈልግበት ብቻ ነው፣ ፎቶ አንስታ ልትልክልሽ የምትችለ ቴሌግራሙን ፎቶ አንስታ ትላከው? እንዴት አድርጋ ነው? አይሆንም። እንደዛ አታደርገውም፣ አታደርገውም። ይሄ ሁሉማ በጣም ብዙ ፕሮሰስ ነው ያልኳት። ይሄማ ያለችኛለችውን ፓርት ስክሪንሻት አርጋ ትላከው ሁለት ፓርት ብቻ ነው ትንስዬ። ማስረጃ ይጠየቅናል። ስለዚህ እሱ ሁለት ፓርት ብቻ ለምን አንስታት ልክልንም፣ ብዕርዬ እሱን አንስተው። ኦኬ እኔ እኮ ማሳየት እችላለሁ ጋይስ። ከዛ አንቺም ደግሞ እሱን ታሳይናለሽ። ከዛ ጎን ለጎን እናደርገውና የቱ ጋር እንደጠፋባት ምን እንደጠፋባት እና በቢግ ስክሪን ላይ አርጉት። ይሄው ማየት እኮ ነው፣ ቀኑን ማየት ትችላላችሁ። እዚ ላይ እዩት። ዳትስ እት በቃ። እሷም ይሄንን ተመሳሳይ ትላክና ምን እንደምትል እንስማ። ሲቀጥል ደጋራ ኩላ ብላኛለች እኮ ቅድም እሷም ይኸውልሽ ትንሱ በቪዲዮ ስልኳን እያስጠጋች አሳይታናለች እና ነው ተመሳሳይ ነገር ነው፣ ግን ለምን አንዘጋውም ነው ማሄሄ ሽንፈት አይደለም፣ በቃ አጥፍተሻል። ሰው ሆኖ ማይሳሳት የለም። ይቅርታ በያት ምትክሻት ከሆነ ቅድም አስሚ እንዳለችው ድጋሚ ቀጠሮ አስይዘሽ ቀሚሱን በምትፈልገው መልኩ አሰርተሽ ስጫት። አይ ኖ እንደሱ አልቀጥልም ደሞ ካልሽ የቀረብሽ የቀረውን ቀድ ቀድ ነው አይ ቲንክ አይደል? አይ ገንዘብ መልሽ ይላትና ሰውሪ ብላችሁ አይቀ ይቅር ለእግዚአብሔር ተባብላችሁ ይዘጋ በእንሆንም አትላክልኝ ብሩን ብሩን የሆነ ቦታ ዶኔት ታድርገው ዶኔት ያደረገችበትን ሪሲት ትላክልኝ ምንም እንደውም ሲጀመር ከእሷ ጋር መገናኘትም አልፈልግም ከዚህ በኋላ ብሩን ዶኔት ታድርግ ያደረገችበትን ሪሲቱን ትላክልኝ ዳትሴት ምንም አልፈልግም በቃ አንቺም እሷም በምትፈልጉት መልኩ ተስማሙና እሷም የምታድግናት ጽጌ ከዚህ በኋላ አም ሶሪ ገብቼ ላውራት አልችልም። ከዚህ በኋላ ላውራት አልችልምም፣ አልፈልግምም። በቃ ብሩን እንዳልኩሽ ዶኔት አድርገው፣ ዶኔት ያደረገችበትን ሪሲት ትላክላችሁ ለእናንተ፣ ለኔም ትላክልኝ። ከዛ ውጭ ግን ከዚህ በኋላ መነጋገር በፍጹም አልፈልግም። አታላኝም። እንደገና ድርቅና እዚህ ላይ ውሸቷ ኖ ላውራት አልፈልግም በፍጹም። አይ መብትሽ ነው፣ እዚህ ጋር እናስገ አላስገድድሽም። እኔ በተለይ አላስገድድሽም፣ መብትሽ ነው ዩ ትራይ ዮር ቤስት በቃ ያ፣ ግን እዚህ ጋር ነው የምታሳየው። ብዕር በነገራችን ላይ ልጅቷ የምታሳየው ነገር የላትም፣ አሁን እንደተረዳሁት በደንብ እያየኋት ያለሁት ግን በቃ ድርቅና አለ በቃ ግግም የማለት ነገር ሄዶ አንዳንዴ በእንደዚያ ነገር ማመንሽንፈት አልፈለገችምሽንፈት አልፈለገችም እ ደርዝ ናቲንግ ቱ ሾ ላይክ ስክሪንሻት የማያደርግ ሪከርድ የማያደርግ ላይክ ካሜራ አዙሮ የማያሳይ ስልክ አለ? ዋው ኖ እንደዚህ የሚባል ነገር የለም። ካሜራ የማያዞር ስልክ አለ? ጥፋተኛ ከሆንኩ ይቅርታ ጠይቃታለሁ፣ ብላኛለች ቃል ገብታልኛለች እኮ ጥፋተኛ ከሆንኩ ይቅርታ ጠይቃለሁ፣ ብሩን መመልሳለሁ አለችኝ። ኦኬ ግን ድርቅና ለግግም ያህ ደግሞ አይሆንም። ደግ አረኩ ያለችኝ እ ያሳያቸዋለሁ እንደውም እሷ ካመጣቸው አይተሸዋል። ያ ፎርዋርድ አድርገዋለች ደግ አረኩላ ብላኛለች ማለት ነው ው አካውንት ላኩላት ሲጀመር፣ እሳ በጣም የከነከናት ቲክቶክ ላይ መጣትና አሳያዋት ምን ይጠበስይህንን ይፍ ላት ያው ከቲክቶክ በኋላ የጻፍ እ

ብሩንማ አልፈልገውም አለች እኮ ጂጂ። ለመቅደው ነው ይሰጥልህ፣ አይደለም ዶኔት አድርግ ብላለች። እሷ ባትፈልግ ለሚረዳ ሲረዳበት። እንደዛማ አትበይ። ያ አላልኩኝም። መልስ አለባት ግዴታ አላት። መልስ አላልኩኝም። ለእሷ አልፈልገውም፣ ለመቅደው ነው ይሰጥልህ ብላለች። ለመቅደው ትስጥላት ነው ያልኩት። ለማንኛውም ለየትኛውም እንትን ትስጥ ከዛ ትላክልን፣ አለቀ።